ስለ ፍቅር ፍቅር ፈልገነው አስበነው አባስተን ቀንሰን አሊያም ደምረን የምናገኘው ቀላል ስሌት አይደለም። ፈሪ ሆንክ ደፋር፣ ሀብታም ሆንክ ደሃ፣ ማንም ሆንክ ምንም የማይደንቀው በማንኛውም የሰው ልጅ ልብ ውስጥ በራሱ ጊዜና መንገድ ሰርጎ የሚገባ የተፈጥሮ ጸጋ ነው። ታዲያ ይህንን የተሰጠንን ታላቅ ጸጋ በረከት መቋደስ መታደል ነው። እስቲ ስለ ፍቅር ካነሳን አይቀር ስለ አንድ እውነተኛ የፍቅር ታሪክ ገጠመኝ ልንገራችሁ። አንድ ቀን በጣም ውንደሃ የሆነ ሰው ከሚስቱ ጋር ይኖር ነበር። ታዲያ አንድ ቀን ሚስቱ ጸጉሯን የምታበጥርበት ማበጠሪያ እንዲገዛላት ጠየቀችው። ባል በጣም አዘነ። በኪሱ አንዳችም ገንዘብ ስለሌለው እያዘነ እንደማይችል ገለጸላት። ሌላው ይቅርና በቅርብ ማሰሪያው ለተበጠሰበት የእጅ ሰዓት እንኳን ማሰሪያ መግዛት ስላልቻለ በኪሱ ይዞት እንደሚዞር ማሰሪያውን የተበጠሰውን ሰዓት እያሳየ እንደማይችል ገለጸላት። ሚስትም ነገሩን ተወችው። ባል ወደ ስራ ሲሄድ በአንዱ የሰዓት መሸጫ በኩል ሲያልፍ ወደ መሸጫው ገብቶ ማሰሪያው የተበጠሰውን ሰዓት ሸጠ። ታዲያ ሌላ ሱቅ ገባና ለሚስቱ በጣም የሚያምር ማበጠሪያ ገዛላት። ምሽት ላይ ከስራ ወደ ቤት ሲመለስ ዋነኛ እቅዱ ለሚስቱ እንዴት ያንን የሚያምር ማበጠሪያ እንደሚሰጣት ነበር። ሚስቱን ሲያያት ግን ደነገጠ። ያ የሚያምረው ዘንፋላ ጸጉሯ በአጭሩ ተቆርጧል። ባለማመን እንደተዋጠ የገዛላትን ማበጠሪያ ከቦርሳው አውጥቶ ወደ እሷ ቀረብ ሲል ዓይኗ በእንባ እንደረጠበ በእጆቿ መሀል የያዘችውን ነገር ተመለከተ። የሰዓት ማሰሪያ። ሰዓቱን ሽጦ ማበጠሪያ ያላት ሁሉ ለካስ እሷም ያንን ዘፋላ ጸጉሯን አስቆርጣ ሽጣ የሰዓት ማሰሪያ ገዝታለት ነበር። ሁለቱም በፍቅር ልባቸው እንደነደደ በእንባ ታጠቡ። ፍቅር ራሱን እንጂ ሌላ ምንም አይሰጥም፣ ከራሱ እንጂ ከሌላ ከማንም አይቀበልም። ፍቅር ለፍቅር በቂ ነውና። ታዲያ ፍቅር ብዙ ነገር ነው። ተጽፎ ተነግሮና ተገልጾ የማያልቅ ለከት የሌለው ልንገድበው የማንችለው የተፈጥሮ አምባገነን ነው። ፍቅር ውስጣችን ሰርጎ ከገባ ተልካሻ ነገሮች አይምሯችን ውስጥ ቦታ የላቸውም። ፍቅር ያለ ቦታው የአባ ጨጓሬን ያህል ይኮሰኩሳል። ቢሆንም በፍ ፍቅር አይነ ሁሉም ነገር ትክክል ስለሆነ በዚህ መኮስኮስ ውስጥም ፍቅር አለ። በፍቅር አለም አለመግባባት አሊያም ግጭት መፈጠሩ አይቀሬ ነው፤ ምክንያቱም ሰው ሆኖ ፍጹም የለምና። ነገር ግን ይቅር ማለት ሁልጊዜ አንተ ተሳስተሃል ማለት አይደለም። አንዳንድ ጊዜም ላለህ ግንኙነት ዋጋ መስጠት ራስ ወዳድነትን መስፈር ማለት ነው። ታዲያ ሁላችንንም ፍቅርን እንደ ሻማ ለብሰን በፍቅር ኑረን በፍቅር እንድናልፍ ሁላችንንም አላህ ይርዳን።